የዛሬው ለየት ያለ ነው። ለየት ያለ ባልጠበቅ ነው ባላሰብ ነው ነገር መጥተዋል። አቤት ደግሞ እንዴት እንዳማረባቸው፣ አቤት ውበት፣ አቤት ቁንጅና፣ አቤት ማማር። እንደምታዩቸው ደመቅ ብለው በሚያምር ይመስለኛል የሆነ ሰርፕራይዝ ነገር ተደርገዋል ይመስለኛል። ሀይሚና ብሩኬም የለበሱት ቀሚስ በጣም የሚያምር ቀሚስ፣ በጣም ደስ የሚል ቀሚስ፣ ለየት ያለ ቀሚስ ነው። ሲያምር ከና አላባሹ ማለት ነው አላባሹ የወንዱም የሴቷ ማለት ነው። እስማም እናንተ ከለሩ ደግሞ እንዴት ነው የሚያምረው! እና እሙሽዬን እማ እያልባት ነው እማ የኔን እናት ሰላም፣ እንዴት ናችሁ? ውድ ነው የተከበራችሁ የእኔ ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ብዝዝት ርፍርፍርፍርፍ ይበልልኝ። እንግዲህ ጨረቃዎች የጣፉ ሚዲያው ጭራ አለ እያልኩ ነበር፣ ምንም አይነት ፖስት የለም ነበር። አሁን ጨረቃዬ ፖስት አድርጋልናለች እንግዲህ ብሩኬ ፖስት አድርጓል። ጨረቃዋ ፖስት ጠዋት የሆነ ፎቶ አግኝቻለሁኝ፣ ግን እሷ ሲሆን ሌላ ሰው የሆነ ፖስት ተው አላውቅም። ብቻ በውስጥ ስለተላከልኝ ነው። አሁን ግን የሚያምር ፏ ያለ በቃ ወይ እኔ እንደት እንደደነገጥኩ ፎቶን ሳየው ማለት ማለት የሆነ በቃ ልባችሁ ድንቡ የሚለው ነገር የለም። የሆነ በቃ የሚያምር የሚያስደነግጥ ፎቶ ነው። እና ፈጣሪ ከሰው አይን እያወጣችሁ ሁሌም እምር ይመቀበሉልኝ ሁሌም ቆንጆ ሆኑልኝ። እንደዚህ ማለት ነው፣ እንደ አበባ እንደ አበባ ፈከት ትበሉልኝ። እና እኛ ደግሞ ጠላ እየጠጣን ነው፣ እዚህ ጋር ችርስ እያልን ነው። ችርስ እያልን ነው እንደዚህ፣ በምታዩ እና ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቹ እንግዲህ በአዲስ ነገር መጥተዋል። ማታ በልዩ ቪዲዮ ይጠብቁን ብለዋል። እንግዲህ እንጠብቃችኋለን የእኛ ጨረቃዎች፣ ለዛውም በጉጉት በስስት በስስት ለዛውም በጉጉት ነው የምንጠብቃቸው። እንወዳችኋለን፣ እናከብራችኋለን ሁሌም ድመቁልን። የእውነት ደግሞ ደስ ሲሉ ማለት እሙሽ አሳሳማቸው ማለት ነው ከግራና ከቀኝ ማ እያሉ ይመስለኛል። እንዲሰናበቱ ይሁን እንግዲህ የመጨረሻ ቪዲዮ ይሁን አይደ ነው አላውቅም። እንደውም ዛሬ ነበር ወደ አዲስ አበባ ይመለሳሉ ያልኩት ግን ገና ናቸው።